ግን ደግሞ እዚያው ዞር ብለህ አንተም ጃውሳና ጁንታን እንደዚሁ በተመሳሳይ ታነሳለህና፣ አሁን እኔ የሚመስለኝ ህመማችን አደረባይነት አይደለም ወይ ማለት ካልተወሻሸን በስተቀር በሰዓቱ በሰዓቱ ከዛሬ ሁለት ዓመት አስቀድሞ እንደሱ አይነቱ ጁንታነት ማለት ለአንድ ብሔር የተሰጠ ነበረ። በዚህ በአማራ ክልል ያለውን ነባራዊ ሁኔታ በመንግስት ኮሚኒኬሽን ጽሕፈት ቤት በተሰጠ መግለጫ ተራሽፍቶች ናቸው፣ መለቃቀም ነው የቀረን በሚል ዛሬም ድረሴ እንዲያ ለብልጽግና ማቀንቀን እንኳ ነውር አይደለም። ነውር አይደለም እያልኩ አይደለም አሁን፣ መጥፎም አይደለም ግን እኔ አላደረኩትም። በዚህም ተባለ በዚያ ምንም የሚታይ አዲስ ነገር የለም የሚል ጥያቄ አንስችሎት፣ ድልድዩ መሀል ላይ ነን፣ ወደዚህም የሚጎትት እንዲም እንዳትራመድ የሚያንቅ ገና ነው ጊዜው የሚል ነገር አንስተውልኝ ነበርና ዛሬ ስተሻገር በርካቶች እንኳን ስልንሻገር ማሉም ላይ መቆም ተስኖናል፣ ዛሬም ገና ነው የሚል መልስ እንደማይሰጡኝ እርግጠኛንን። ለእርሱ በእርሶ ግምገማ ተሻግረናል ወይስ መል ላይንን ወይስ ተመልሰናል? መቶ በመቶ ተሻግረናል ማለት አይቻል። ወደ ድልዩ ጫፍ እየደረስ ያኔ መሀል ነበር፣ አሁን ወደ ድልዩ ጫፍ ወደ መስኩ ለመሄድ የሚያስችለው ድል ላይ እንገኛለን ብየነው የማምነው በየትኛው ጫፍ ማለት ነው? በመውጫው በመውጫው ጫፍ ላይ ግን፣ ያኔ መሃል ላይ ነን ያልንባቸውን መሰረታዊ ምክንያቶች ጠቅሰውልኝ ነበር። መለማመዱ አለ። ወደ መደመር ሲመጣ አብዮታዊ ዲሞክራሲ በዚህ ጎትታል፣ በዚህ በኩል ልማት ሲል፣ በዚህ በኩል ጥፋት ይላል። እነዚያን ማሳያዎች ገልጸን ነበር። እና እነዛ ያኔ መሀል ላይ ለመሆናችን የጠቀስናቸው ማሳያዎች አሁን ከባሰበት የኋለኛው ጫፍ ላይ ነን ብለው ነው የሚናገሩትና እንዴት ነው ያኔ የነበረው የመፈናቀል የምን አሁን ለምሳሌ በብሄር ተኮር የሆነ ጥቃት ያኔ በጣም የተባባሰበት ጊዜ ነበር፣ እናስታወስ። አሁን ብሄር ጠቆት የሆኑ ጥቃቶች በጣም የቀነሱበት እንዲያውም አንዳንዴ ማንሰማበት የእርስ በርስ ግጭቶችን እንሰማለን እንጂ በአንድ ክልል ውስጥ ባሉ የተለያዩ ሀይሎች ፖለቲካዊ ሀይሎች መካከል እናያለን እንጂ አንድ ብሄር ከአንድ ብሄር ጋር የሚመስል ግጭት አሁን አንሰማም። ሁለተኛ በኋላ ምን መጣበታለን፣ ትርክትን በተመለከተ በየቦታው አንዱን ካንዱ ሊያጋጩ የሚችሉ በአመራሮቹ ጭምር ሲነገሩ የነበሩ አጋጭ የሆኑ ነገሮች ነበሩ። የአንድ ክልል አመራር ከሌላ ስለሌላ አንዱ ክልል ስለዛ ውስጥ ስላሉ የተለያዩ ማህበረሰቦች የሚ እነሱ ነገሮች አሁን በጣም እየቀዘቀዙ እየቀዘቀዙ መጥተዋል። አንድን አካባቢ አንድን ማህበረሰብ ለማግነን ሲባል ፍረጃ አንዱ ትልቁ የቀደመው ስርዓት መገለጫ መሆኑን በተለይ ከትምክተኝነት ከነፍጠኝነት ከዚህ ከጠባብነት ወዘ ተርፈ ጋር አያይዘ በሰፊው እዚህ ላይ ያነሳው ነገር አለ እና እነዚህ አካላት ነፍጠኛውን ወይም ትምክተኛና ጠባቡን በማጋጨት የራሳቸውን ስሪት ማንበር እና የራሳቸውን ትርክት መፍጠር መሆኑንም በተመሳሳይ እዚሁ ላይ ገልጸል። ግን ደግሞ እዚያው ዞር ብለህ አንተም ጃውሳና ጁንታን እንደዚሁ በተመሳሳይ ታነሳለህ እና በተደረጉት የህግ ማስከበርምን በለው በተደረጉት የጦርነት ዘመቻዎች ላይ ሁሉ በቀላሉ እጅ ሊሰጡ ያልቻሉባቸው መሰረታዊ ምክንያት ህዝብ ከጀርባቸው ስላለ ነው እና አሁንም ከፍረጃ አልወጣንም፣ ወይም ገዢ ትርክት ነው ልንለው አያስችለንም የሚል ሀሳብ ቢነሳስ? ለምሳሌ ትምክተኝነት ትምክተኝነት እ በአለም ላይ ያለ ነገር ነው ያለ የሰው ልጅ በሽታ ነው። ጠባብነት በዓለም ላይ ያለ የሰው ልጅ በሽታ ነው። ሌሎችም የሰው ልጅ በሽታዎች ናቸው። ይሄንን አንድ ሰው በሽታው ሊኖረው ይችላል። የተወሰነ ሰዎች በሽታው ሊኖራቸው ይችላል። ያንን ግን የህዝብ በሽታ አድርገህ ከቆጠረ ስተት ነው። እንደዛ የሚባል ህዝብ የለም። ጠበብ የሚባል ህዝብ የለም። ትምክተኛ የሚባል ህዝብ የለም። እኔ፣ አንተ፣ አበበ ከበደ አለሙ ልንሆን እንችላለን፣ ላንሆን እንችላለን። እኛ ያን የሆኑ ሰዎች ደግሞ ሰብሰብ ብለን የሆነ አንድ ማህበረሰብ ልንመሰረት እንችላለን። የፖለቲካ ቡድን ሊሆን ይችላል። የሲቪክ ማህበረሰብ ሊሆን ይችላል ወይም ደግሞ ማህበረሰብ ኮሚኒቲ የምንለውን ነገር ልንመሰረት እንችላለን። እሱ በአስተሳሰብ ነው ሰዎች የሚሰባሰቡት። ይሄ በሚሆንበት ጊዜ የአንተ የትውልድ መሰረት ጉዳይ ላይሆን ይችላል። በዚህ በምትሰበሰብበት ጊዜ ትልቁ እኔ የተቃወምኩት እዚህ መጽሐፍ ላይ ምንድን ነው፣ አንድን አሳሰብ ለአንድ ህዝብ መስጠት አንችልም። እንደሱ አይነት ሳይንሳዊም አይደለም ትክክለኛም አሁን እዚህ መጽሐፍም ላይ ለማስቀመጥ የሞከርከውና ገዥ ትርክት ለመፍጠር የሞከርከው ይሄ በጅምላ መፈረጅና ወቀጣን ነው እሱ ነው የኛ በሽታ የሚል ይመስለኛል እኔ እንደውም እዛው ምርቃቱ ላይ ማነው ዶክተር ወዳጄንም ያነሱልህ መሰረታዊ ጥያቄ ህመሟን አግኝታሉ የሚል ነው አሁን እኔ የሚመስለኝ ህመማችን አደርባይነት አይደለም ወይ ማለት ካልተወሻሸን በስተቀር በሰዓቱ በሰዓቱ ከዛሬ ሁለት ዓመት አስቀድሞ እንደሱ አይነቱ ጁንታነት ማለት ለአንድ ብሔር የተሰጠ አይደለም። እንደዛ አመለካከት የነበራቸው ሰዎች ከሆኑ ስተት ነው። እዚህ መጽሐፍም ላይ እኔ በግልጽ እንዳስ የትግራይ ህዝብ አንድ ጉዳይ ነው። የትግራይ ህዝብ እኮ ብዙ አይነት የሪወት አለም አመለካከት፣ የሃይማኖት አመለካከት፣ የጾታ ልዩነት፣ ስለ አገር እና ስለ ታሪክ ያለው አመለካከት የተለያየ፣ ስለ ዓለም ያለው አመለካከት የተለያየ አንድ ፓርቲ ብቻ ሊወክለው የሚችል አይደለም። ይሄ በመሆኑ እኮ ነው አሁን እንኳንስ ይሄ ያኔ የ1966ቱ የተማሪዎች ንቅናቄ በመጣበት ጊዜ እንኳን በትግራይ ውስጥ አንድ ፓርቲ ብቻ አይደለም የነበረው። ብዙ አይነት ፓርቲዎች ናቸው ተመስርተው የነበሩት። በወቅቱ በተደረገ የሽምቅ ትግል አንዱ አንዱን እያሸነፈው ቢሄድም ያንን የሚወክለውን ፓርቲ አሸነፍኮ ማለት ያ የተወከለው ሀሳብ ተሸነፈ ማለት አይደለም። ከዛ በኋላም እኮ በህወሀት ውስጥ ራሱ ሁለት ሶስት ጊዜ መለያየቶች ተፈጥረዋል እንደምታስታውሰው። የአመለካከት ልዩነት ባይኖረው ኖሮ ማህበረሰቡ አንድ ፓርቲ፣ አንድ ወጥ፣ አንድ ምን ሊሆንበት የሚችልበት እንደ ኮካኮላ ጠርሙስ የተመረተ ማህበረሰብ እኳ አይደለም። ምንም እንኳ ቀናነት ቢኖር ይላል አንድ መጽሐፍ። አንተንም እንደዚሁ የመጽሐፉ መግቢያ ላይ ትልቅ ምስጋና አቅርበውልሃል ጸሐፊው። ቅን እንኳ ቢሆን በተመረጠ አኳን የተተረጎሙ ተረኮች ላይ ተመስርቶ እርሱም ይተረጉማል። ሲተረጉም እምነቱ፣ ሀልዮቱ፣ ወዘተ ተጽዕኖ ይፈጥርበታል። እና እኔ እዚህ መጽሐፍ ላይ ከዚህ እንዳላመለትክ ነው የተመለከቱት። ከብልጽግና ከዚያ ባሻገር ደግሞ ምናልባት እንግዲህ አንተ በመግቢያም በመደምደሚያም ህዝብ እንዲቀየርበት ሀገሪቷ እንድትከብርበት እንድትበለጽግበት ብለህ ነው ያሰብከው። ምርቃቱ እጅግ የገዘፈ ነበር። ሚዲያ ሙሉ ቀጥታ የአየር ስርጭት ተሰጥቶታል። ክቡር ጠቅላይ ሚኒስትሩና የብልጽግና ፓርቲ ፕሬዚዳንት ናቸው የክብር እንግዳው። ይሄ ሲመለከት በቃ በፓርቲው ተጽዕኖ ስር ነህ ህዝብን እንደ ህዝብ አገርን ለመገንባት ለማስተማር ሳይሆን ለብልጽግና ለማቀንቀን ነው በሚል ስሜቱ እንዲቀዘቅዝ አያደርግም ወይ? በዚህ ደረጃ የሆነ ነገር የሚል ነገር ከዚህም ሰውዬ ምሳሌ አይ እኔ ለብልጽግና ማቀንቀን እንኳ ነውር አይደለም፣ ነውር አይደለም እያልኩ አይደለም አሁን መጥፎም አይደለም ግን እኔ አላደረግኩትም እሱን። እንደውም እኔ ባለፉት አምስት ዓመታት ያገኘነው ፋታ በተለያየ አካባቢ ለመነጋገር ለመወያየት፣ እኔ የምለውን እሱ ይቀበል ይሆን፣ እሱስ እንዴት ነው የሚያስበው የሚለው ለመስማት ከዛ ደግሞ ለመስከን እድል አግኝተናል። አሁን ሀገራዊ ምክክሩ እግዚአብሔር ፈቅዶ ቢሳካና ብንነጋገር ደግሞ ብዙ ዛሬ የማናስባቸው አስደንጋጭ አስደንጋጭ ሰዎች ወደ መድረክ ሊመጡ ይችላሉ። ከለውጡ በኋላ ያለው የኮሚኒኬሽን ስርዓታችን ምን ይመስላል? መረጃ የተደበላለቀበት ምክንያቱም አንዳንድ ጊዜ ተራኪዎቹንም አሜን ብለህ ለመቀበል እንዲረዳህ ዛሬ የተናገርከውን አሁን በእኛ ሀገር መሰረታዊ ችግር እየታየ ያለው በርካቶችም የሚሉት የተናገሩትን ሆኖ አለመገኘት በተለይ በአመራር ደረጃ ሲሆን ይከፋል። የተናገሩትን ሆኖ አለመገኘት ብቻ ሳይሆን አሁን አሁን ዛሬ የተናገሩትን ነገ ያለመድገም ሁሉ ሁኔታ እየታየ ነው። እንግዲህ እኔ እንኳን ስሰማ በዚህ በአማራ ክልል ያለውን ነባራዊ ሁኔታ በመንግስት ኮሚኒኬሽን ጽህፈት ቤት በተሰጠ መግለጫ ተራ ሽፍቶች ናቸው፣ መለቃቀም ነው የቀረን በሚል ዛሬም ድረስ እንዲህ አይነት ማለት ለመረጃና ለእውነት የመታመን ነገር እንዴት ነው በአንተ ግምገማ? የትስ ድረስ ያዘልቃል? ቀድሞስ መረጃ ከመስጠት አኳያ እንግዲህ እንደሚታየው ማህበራዊ ሚዲያው በተለያየ መልኩ በተለይ ውጭ አካባቢ ሀገራችን ላይ እምነት ኑሮን እንዲህ እንዳንሆን ሁሉ እኮም ያደርጉ ነገሮች ናቸው የሚሰጠው በመንግስት በኩል የተሰጠኝ መረጃ ትክክለኛና ተአማኒ ሆኖ እስከተገኘ ድረስ ነው እነዛን ያለመስማት እድሌ እየሰፋ የሚሄደው ስለዚህ እዚህ ጋር ይዋሹ እነዛን አትስሙ ብሎ ቋንቋ ልክ ነው ወይ እንደ አማካሪነትህ ለምን አንድ ነገር አታደርጉም ወይም ምን ይሰማል አንድ አደርባይነትስ እዚህ ሀገር ላይ አያሳስብህም የሚታየው ነገር በጣም እንትን ስለሚል ነው የመረጃ እንግዲህ የለውጡ ሂደት ነው የለውጡ አካሄድ ነው። ምን ማለት ነው? ታስታውስ ከሆነ ባለፉት አስር ዓመታት በጥቂቱ እኛ በእኛ እንኳ በምናውቅበትና ወደ ሚዲያ በመጣንበት ጥቂት ዓመታት ውስጥ አንድ ቦታ መንጭቶ ለብዙዎች ከሚከፋፈል መረጃ ወጥተን ከብዙ ቦታ ወደ ብዙ ቦታ ወደሚሄድ መረጃ መጥተናል። ይሄ አዲስ ክስተት ነው። እኛ ደግሞ በባህሪያችን በየትኛውም ብሔረሰብ ብትሄድ የባህላዊ የተግባቦት ስልታችን ወግ አጥባቂ ነው። ባህላዊ የተግባቦት ስልታችን ምን ማለት ነው? አንተ ከኔ ሰምተህ እኔ ለሌላው የማስተላለፍበት መንገድ ወግ አጥባቂ ነው። ይሄ አሁን የመጣው የዲጂታል ሚዲያና የሌላው ግን ከዚህ ወግ አጥባቂነት ወጥቶ ሊብራል ሆነ። ገና የባህል ክርክር ውስጥ ነው ያለነው ውስጣችን፣ ይሄ የባህል ክርክር ማናችን ከዚህ የባህል ክርክር ነፃ ልንሆን አልቻልንም። በዚህ ምክንያት የተፈጠሩ የሂደት ጉዳዮች አሉ። ይሄ እኔ አሁን መንግስት የሚሰጣቸው መረጃዎች አጠቃላይ ውሸት ናቸው የሚለውን አልቀበልም። እኔ አሁን ደግሞ በኮንትሮባንድ በምንም መሳሪያ አለ። ስለዚህ አሁን ታጣቂው ማን ነው ታጣቂው ማን አይደለም መለየት አትችልም። በአመለካከት እንኳ ባይሆን ለምሳሌ መንግስትን በመጠላትም እነዛም በመደገፍም ባይሆን ሰዎች ታሱ ታክቲኩ ነውን በል አጠቃላይ የመረጃ ፍሰቱ ላይ እርካታ አለሆይ አደርባይነትስ በአመራሩ ላ እርካታ የሚፈጠረው ቅድም ካልኩ ነው። ገና ከዛ ባህሪያችን እየተላቀቅን በመምጣታችን የምንፈልገው ደረጃ ላይ አልደረስንም ነው እንጂ መንገዳችን እነዛ ነገሮች ወደ መውሰድ እየሄደ ነው ብዬ አምናለሁ። ወደ ትክክለኛው መስመር ለመግባት እየሞከር ነው። አደርባይነት እኔ አሁን የማልስማማው ድንገት ዛሬ የመጣ ባህሪ አድርገን ካየረው ነው መቼ የሚምጣ መች ግን አሁን የገነገነ አይመስልም ወይ? አንዳንድ ጊዜ በእርግጠኝነት ላልተረዱት ሀሳብ ሁሉ ጭምር ማጨብጨብ፣ ስለ አደርባይነት እየበለጠ ነው እየሰማን ያለ ነው? ወይስ አደርባይነት ነው ራሱ እየበዛ ያለው? አሁን አንድ ነገር ይኸውልህ፣ ለምሳሌ ስጋ ለብሶ ቀደም ሲል አደርባይነት እየበዛ አሁን ግን ስጋ ለብሶ እያየ ብዙ መስማት ስለጀመርን ነው። ስለ አንድ ነገር ብዙ በሰማህ ቁጥር የበዛ ሊመስልህ የሚችልበት እድል አለ። ድሮ የመረጃው የምኖ ምኖ ስላልሆነ አንድ ሰው የሆነ አካል ስላደረገው ነው የምትሰማው። አሁን ግን ከየአካባቢ ብዙ ነገር ስትሰማ የበዛ ይመስላል። ድሮ ሰዎቹ ነበሩ ስለነሱ አትሰማም። አሁን ሰዎቹ አሉ ስለነሱ ትሰማለ። መረጃው ነው የበዛው ሰውዬው ነው የበዛው የሚለው ማየት ያስፈልጋል። ለእኔ መረጃው ነው እየበዛ የመጣው አዲስ ክስተት አልተፈጠረብን፣ ግን ብዙ ነገር እየሰማን መጣና የበዛ መሰለን። አሁን በርካታ ሚሊዮን የሚቆጠር የብልጽግና አባላት እንዳሉ ይታወቃል። እኔም ብዙ ጓደኞች አሉኝ ብልጽግና ባሉንም እኔ ግን እስካሁን የገጠሙኝ የመደመር ኮንሰፕት የገባው የብልጽግና ባል ብዙም ገጥሞኛ። አቅምና በእናንተ ግምገማ ወይም አማካሪ እንደመሆን መጠን ፕሬዚዳንቱ መደመር እሳቤው የገባው የብልጽግና መንገድ የገባው በሚሊዮኖች የሚቆጠር እርሳቸው የሚጠቅሱት ካድሬ አለን ብለው ያስባሉ? አዎ። ሁሉም ገብቷቸዋል የሚለውን መረጃው የለኝም። ማለት እያንዳንዱን ሰው ጠይቀህ ምን ብለህ የምትረዳው ነው። ቀደም እንዳልኩህ ግን የማገኛቸው አመራር፣ ለምሳሌ የከፍተኛ አመራሮችን፣ መካከለኛ አመራሮችን፣ በዞን ድረስ ያሉትን፣ ወረዳ ድረስ ያሉትን አመራሮች የማግኘት እድል ገጥሞኛል። ባለፈው አዳማ በነበረው ስልጠና ሄጄ ነበረ። ከዛ በኋላም በተለያዩ በሚኖሯቸው ስልጠናዎች፣ በተለያየ አጋጣሚ ሰዎችን አገኛለሁ። እኛም ጋር ለተለያየ ስብሰባ የሚመጥበት ጊዜ አገኛለሁ። ይህ መጽሐፍም ከጻፍኩት በኋላ አግኝቻለሁ። እነዚህ ያገኘኋቸው አካላት በአብዛኛው የተቀበሉትና የሚግባቡበት የገባቸው እንደሆኑ አይ